ቤት መጠን ስንፈልግ ራሱ አጣዋል፣ እዚህ የለም

ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በእያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። የኛ ምርጥ ቤተሰቦች ላ ሊገኝ ሰላም ቸው። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው። ሰላማችሁ ብዝዝት ይበልልን የሚሉ ቤተሰቦች እንደሚመኝ የኛው ነው። ልካ አንድ ተደምረናል

ሁሉንም የኛ ነው ብለው ባይዘው ለምን የኛ ፋሚሊ ስለሆኑ ማለት ነው። እና ቤተሰቦች ዛሬ የሆነ ሰው በተደጋጋሚ ተንኮል ይሰራል። ስለዚህ ዛሬ ለምን እኛም እሱን ተንኮል አናደርግም፣ እሱ ላይ ተንኮል ለምን አናደርግም ብለን እኔና ገኒ

ተመካክረን መተናል። እውነት ነው። እኔ በተለይ የሚያደርገችኝን ያው ቤተሰብ ታውቃላችሁ፣ ስንት ጊዜ እያስደነገጠችኝ እንደሆነ ማለት ነው። ዛሬ ደግሞ የለም አስበሽ ምን

ቤተሰቦች ያው ምን ማድረግ አይቻልም አይደል? አዎ። በፕራንክ ደግሞ ያው ታውቀናል ይመስለኛል። በተለይ አንቺ ተንኮልሽ ረበስማል። አይደለም እኮ አንቺ ፈልገሽ እኔንም አድርገሻል።

ስለዚህ በአንዱ አስታከሽን እኔን እሚዘሽ ጭፍጭፍ ነው ያረግሽኝ። የደም ግፊቴ ጨምሮ ምናምን ኔ ወቃ

እና ምንም ማድረግ አይቻልም። እንግዲህ በቃ አታሳዝናለች። እኔም ያው ተራዬን ልጠብቅ፣ መቼው ንገረኝና ልዘጋጅ። አልናገርም እንዴ? ሁለታችንም ነው እንጂ ሁለታችንም ሁለታችንም አይ ተናግረሽም ብትዘጋጅ እንደዚህማ ይሻልሻል። ባንቺ እንደሚብስ ደጋግመን ተናግረናል።

ነው እንዴ? ስለዚህ በቃ አላረግም። እንደዛ ከሆነ አምኛለሁ። ግን ይሄው ሁለት መድኃኒት ቢባል ነገር እኛ ሁለት ሆነን ነው። ምን ብትታይ ነው ታይ

ከኔ በኮ ሁለት ነኝ እንዴ? እኔ አይደለም። አ በላይ ቢባል

እና ዛሬ ወደ ጉዳያችን ስንገባ ዛሬ እዱዬን ፕራንክ ልናረጋት አ ከትምህርት ቤት መንጫቸው ሳትደርሰዋል አው ስለዚህ፣ ልጇን ይቅርታ አድርጉልን ለዚህ ፕራንክ። ያው እናቶች ያው ትጨነቃላችሁ፣ እናት ያለን እንግዲህ የእናት አንጀት በትንሹም ስላየን የሆነ ስፍስፍ ያደርጋል። ልጅ የሚያክል ነገር ጠፍቶብሻለሁ ብቻ ምን ላት

ልጁ ከትምህርት ቤት አልመጣም አምጡት ብላን ነግራን ነበረ። ከዛ ሷ ደግሞ አምጡት ብላን ነግራ እኛ አልመጣም ብንሄድም ዋጣ ነውና፣ ምን ነው ምንላት እንግዲህ

ቤተሰብ ሪያክሽኑን አብረን እናያለን፣ እንዴት እንደምትሆን ያው የልጅ ነገር ሲነሳ እውነት ነው። በዛ ላይ አስበሽ አትችልም፣ የሆነ ሩሩ ነገር ስለሆነች አትችልም። ግን ደግሞ ፕራንክ እንሰራላታለን ትንሽ

በጆግራ ላይ አይደለም እንደ ነው እንዴ? አዎ፣ በዛ ምንም ማድረግ አንችልም። ስለዚህ ካሜራ ማለችን እንዳታይክ ለምን? ያው እንዴ ካየች ድርግም ስለምታደርግ፣ ለምን በልጅ ቀልድ ስለሌለ ምንም ማድረግ አንችልም። ቤተሰብ ግን ለደቂቃዎች ነው።

ስለዚህ እሷን ፕራንክ እናረጋታለን። መምጫዋ ሰዓት እየደረሰ ነው። ደግሞ እንዲህ ቆመን ስንቀረረጽ ብትመጣ ምን ነው ምናምን ትላለች። ስለዚህ ቀልድ ይመስላል። ስለዚህ ሪል ፕራንክ ነው፣ እናረጋት በቃ። እንግዲህ አለቀልን ገኒዬ

ሰው ይዞ ትሄዷል ያለችው እኔ እንትናም ቃል መስላኛለች። እንደውም ያመጣችው ቤት ስመጣ እኮ እሷ ትወስደውም ትምህርት ቤት ድረስ

በድካም ላይ ንዴት። ቤተሰብ ስግሬን ጨምሮ ብድሬ ነው መልሳለሁ። አዎ በጣም በጣም ነው የምንወዳችሁ።